ጫካዎቿ በቡናዋና በሻዩዋ ነው የምትታወቀው። ዛሬ ማሳያችሁ ኢሉባቦር ነው። በየጓሮ ፏፏቴ ልታገኙባት ትችላላችሁ፣ የምትባለው ኢሉ ባቡር በድንቅ የተፈጥሮ ሀብቶች የተሞላች ነች። ከነዚህ ውስጥም እንደ ሶር ፏፏቴ፣ ኢልኬ ፏፏቴ እንዲሁም ያዩ ቡና ባዮስፌር የመሳሰሉ መጥቀስም ይቻላል። ይሄ አካባቢ በጣም ለም ከሚባሉ የኢትዮጵያ አካባቢዎች አንዱ ነው። የኢሉ ባቡር ዋና ከተማ መቱ ትባላለች። እዛም አሪፍ ከሚባሉት ሆቴሎች አንዱ ኢሉስታር ሆቴል ሲሆን በቀን በ1200 ብር ብቻ ክፍል ማግኘትም ትችላላችሁ። አንድ የሚደንቅ ቦታ በዚች ከተማ ውስጥ ይሄ በኢሉባቡር ባቡር ዞን ማረሚያ ቤት መዝናኛ ቦታ የሚገኘው ሰው ሰራሽ ሀይቅ ሲሆን በነበሩ እስረኞች በዝነኛዋ ኮማንደር ተናይ አመራር ስ የተገነባ ኢሉ ባቦር በጎሬ ከተማ ስትታወቅ፣ እቺም በአጼ ኃይለስላሴ ጊዜ ለአንድ ቀን የኢትዮጵያ ዋና ከተማ በመሆን አገልግላም ነበር። ይህም የምታዩት በዛ ጊዜ የነበረው የብሪቲሽ ኤምባሲ ነው። ከጎሬ በቅርብ ርቀት ላይም በኢትዮጵያ ውስጥ አንዱ ትልቁ የሻይ እርሻ ማግኘትም ትችላላችሁ። ይህም ጉመሮ ሻይ እርሻ ይባላል። በጣም የሚያምርና አስደናቂ ቦታ ነው። እንደዚህ አይነት አሪፍ ፎቶዎችን መነሳትም ትችላላችሁ። ኢሉ ባቦር የምትገኘው ከጅማና ቡኖ በደሌ አጠገብ በኦሮሚያ ክልሉ ኢትዮጵያ ውስጥ ነው። ይህ ቪዲዮ ከተመቻችሁ